ማቄዶኒያ ቢሊዮን ዶላር የሚገባቸዋል። ግን ቻሌንጁ የተወለደው ከጠብና ከክርክር የሴቅና ፍጥና ብያሉ። ቅድም ፊራ፣ እንደ ሀሳብ ምንድን ነው የምትለው ቶሮንቶ እንደ ሀሳብ? እንዴት እንደ ሀሳብ? በቃ በዚህ መልኩ መሰረት እናስገባለን። ኖ ኖ፣ አሁን ይሄ ሀሳብ ተነስቷል አይደለ? ብዙ ሰዎችን በእኛ በኩል ሊያደርጉ የሚፈልጉ ሰዎች አሉ ኢንካሬጅ አድርገን በዚህ ሌቭል የመቄዶኒያ ስም ስለተነሳ የሆነ ነገር መግባት አለበት ተስማምተን እናደርጋለን። ከካናዳ ማለት ነው። እና ቀውጢ የሆነ የመቄዶኒያ እንትን ቀን እናድርግላቸው እንዴ ወይስ አሁን ክሌት ነው? አይ የሆነ ቀን ተገናኝተን ተመልሰን አስባችሁበት በውስጥም ተነጋግረን በሰው ፊት ለፊት ስለሆነ ቃል የተገባው በሰው ፊት ለፊት ስለሆነ የድርጅቱን ስም የተነሳው ተነጋግረን እኛም እንደያን ነገር ላይ በጤነኛ አምሮ ፉክክር የሌለበት ምናምን እንትን አስገባ መጀመሪያ የሌለው ማለት እኔ እንደዚህ ያደርጋሉ ሰዎችን ማነጋገረን ይህንን አይነት ፕሌጅ እናደርጋለን ብለን እንምጣና፣ እንደዚያ ዱብ ዱብ እናድርግ። ፊራም ደግሞ አንተ አሁንም ማለት ትችላለህ፣ ወይም ሌላ ጊዜ ልብ ውስጥብርድ ላይ ነው ወይ ቤት ውስጥ የሆነ ነገር። እኔ ማለት የምፈልገው ነገር ምንድን ነው፣ እኔ ቱብ ቢሆነስ? እየቀለድኩ አይደለም። ገንዘብ የለም ስል ይሄ እቺ ምንድነው የምትለው፣ እቺ አፕ ምንድነች? ነገር ነገር ሚሊዮን ያለው አይደለ የባንኩን ይሄ ባንክ ቼዝ ባንክ ነው የሚለው። እከፍተዋለሁ፣ ከዛ በኋላ ፓስወርድ እከፍተዋለሁ። ሶስት ሚሊዮን ያለው አይደለ የአካውንቱ ባለቤት ፍራውን ይችላል። የአካውንቱ ባለቤት በሱ

ዮኒንም በስልክም ስናወራ ነበር፣ ከቡካ ጋር ስናወራ ነበር ፕሮሰስ አድርጌ ጨርሼ ለማስተላለፍ። ስለዚህ አሁን በእናንተ በወሰናችሁት ውሳኔ የፈቀደውን ስጥ ምናምን ለቪዲዮ ለሪከርድ ምናምን አለ ቻሌንጅ ያነበረ እኔ ደስ ያለኝን እንትኑን እናንተ በወሰናችሁት ውሳኔ አደርጋለሁ። እዚህ ጋር እነሱ ተሰባስበን እንዳሉ የእኔንም አልናገርም፣ አልተናገሩም እነሱ በኋላ ላይ ነው የምናደርገው በኋላ ላይ በኋላ ላይ እንትን እናደርጋለን። በዚህ ጉዳይ እንደ ይቅርታ ልናገር እንዴ፣ መሰላችሁ አሁን ቲክቶክ ላይ የሆኑ ነገሮች ይነሳሉ። አረ ከተነሱ በኋላ አንደኛው አንደኛው ላይ አሸናፊ የሆነ ወይ ጎልቶ እንዲወጣ ወይ አርጊውመንቱን ማሸነፍ ምናምን አደሉ፣ ከዚህ ከወጣም በኋላ ወይ ፊራኦልን ሽንት በሽንት አረግ ነው ወይ ዮኒ ቶሮንቶን ወይ እነ ቴዲን ሽንት በሽንት አረግኳቸው እንዲባል ምናምን አረል። እንደዚህ አይነት ነገሮች አሁን ከተነጋገር ዩናይትድ ስቴትመንት እንኳን እንደማንጠቀም አድምተን መናገር አለብን። ለራሳችን ቃል መግባት አለብን። አሁን እዚህ ጋር ግርግር ይፈጠራል፣ ከዛ በኋላ አያችሁ አሸናቸው አያችሁ አሸናሁት ምናምን መባባል የለብንም። ነገሩ ይገባኛል። ከምን እንደተነሳ ይገባኛል። ከክፋት እንዳልሆነ ይገባኛል። ንዴቶች ምናምን፣ ሙቀቶች ምናምን ምናምኖች እንደሆኑ አውቃለሁ። በዋነኛነት ግን እንዳላችሁት መደምደሚያው በመልካም ነገር እንዲሆን እኔ እፈልጋለሁ። አውርተናል እናንተ በምትሉት ቀን እናንተ በምትያነሳ በቃ ምንለውን ነገር ተባለላል። አውርተናል ግን ይሄ ደግሞ ተቋም ስሙ ተነስቶ እንደዚሁ መቅረት ስለሌለበት የራሳችንን ደግሞ ሰብሰብ ብለን ማድረግ ያለብንን ነገር ማድረግ ካለብንም እሱን እናድርጋለን። ልክ እንደዚሁ ለእንትን ለርቅ የተቀናኘ ነው ማለት ነው እኔ ሚገባኛ ሁላችንም ውስጥ ሁላችንም ውስጥ ወንድነት አለ ማንም ቢሆን ማንም ፍራውንም ቢሆን እዚህ ጋር ለክብሩ ብሎ ወይም ደግሞ በል ብሎ የሆነ ነገር ያደርጋል። እዚህ እኔ ውስጥ እዚህ ጋር የምታዩም ሰው የኔ ቶረብቶም ቢሆን ማንም ሰው ይህን ነገር አይለቅም። በቃ ለክብሩ ብሎ እንትን ይላል። እንዳልከው ኢንቴንቱ ምንድን ነው፣ የሞቲቭ ምንድነው፣ ኬት የመጣ ነው የሚለው ነገር ነው። ቅድም የተናገርከው ቁልፍ ነገር። ስለዚህ ይሄን ካልኩኝ በኋላ እናንተ የምታስቀመጡትን የመቋጫ ሀሳብ እኔ ለመቀበል ዝግጁ ነው? እንደዛ ከሆነ ግላዲያተር ኢፌክት የሚባል አለ። ስራ ስማኝ በደንብ ማለት ነው፣ ግላዲያተር ኢፌክት ማለት ይሄ ተሰብስበው እንትን የሚሉት አለ አይደለ? ግላዲያተር ሆነ ሰው ሲሞት ሰው አንገቱም ሲቆራረጥ አንበሳ ሲበላው ማየት በጣም ይወዳል። ይሄ እንትን ማለት ነው። ግር ብሎም አሁን እንደዚህ የሆነ ነገር ሲመጣ የሆነ ነገ እንዲል ያይበቃም ሺ ሆኖ በአንድ የሚመጣበት ምክንያት ያ ኢፌክት ስላለ፣ ይሄ ረበርኔኪንግ የሚባለው ማለት ነው። መንገድ ላይ ዞረ ምክንያት በዛ ሳይሆን የምንመራው እኛ አሁን ወደ ሰላም ወደ እርቅ ደርሰናል። ደግሞ ስሙን ስላለነሳ ነው ይህን ድርጅት ትልቅ ድርጅትም ስለሆነ ከራሳችን ብለን ኤፈርት እናድርግ። የሆነ ቀን እንወስንና የሆነ ቀን ወስነን ኮንክሉድ የምናደርግበት በጤነኛ መንፈስ ተገናኝተን ከዚህ በኋላ ወጥተን እኔ ቴዲም ፊራም ስለሌላኛው እንደዚህ ነው እንደዛ ነው ምናምን ሊያወራቸው የሚፈልግ ሺህ ነዋ ቤት ከከፈታችሁ መጥቶ ስለዚህ ጉዳይ የሚተነኩስ በጣም ሺህ ነው። ደስተኛ አይደሉም። ይሄንን እርቅ ለማክሸፍ ሰልፍ ነው በር ላይ ብታዩ፣ ሰልፍ ረጅም ሰልፍ አለ። ፊራን በስልክ በምን ምናምን ኦልሬዲ ተጀምሩ ዚ በ ከተውጣ ምናምን ምናምን እንትዳርጋቸው እንደዛ በል ምናምን ይባላል። ቴዲን አሁን የሚቆሰቁስህ ፊራን ነክቶ ምናምን ሊያስቅህ የሚሞክር ሺህ። ለምን ጠብ ይፈልጋል? እዚህ በማዳማት እንደ ግላዲያተር ማለት ነው። አንተ ከእንስሳ ከነብር ጋር ስትታገል ስትደማ አይቶ ቡና እየጠጣ መዝናናት የሚፈልግ ብዙ ሰዋል። ይሄ ኖርማል ኔቸር፣ ባይ ዘ ኢትዮጵያዊ ብቻ ኖርማል ኔቸር የሰው ልጅ ኔቸር። ይሄ ናስኳር አምስት መቶ ጊዜ የሚሽከረከር መኪና ለምን የሚሄድ ይመስላል ሰው? አንዷ ብትገለበጥ ብሎ ለማየት ነው ሚሄዱ። የሚዞር መኪና ማየት ምን ጥቅም አለ? እና ይሄ ካታስትሮፊ የሚፈልገው አካል ወደዛ እንዳያስገባችሁ በትግል ያመጣ ነው። ተነጋግረን ያመጣ ነው። ጊዜ የሰው አለ እውነት ጊዜያችን ውድ ነው ብለን ነው ምና እናንተም ገንዘብ የምሰሩበት ሁላችን ብዙ ነዞች የምናሳድግበት ለሀገር ምንለፋል፣ እና ጊዜ አጥፍተንበት ወደ ፍቅር ወደ ሰላም ተመልሰናል። ሌላ ትንሽ ጊዜ ጨምረን ደግሞ ከሌላም ሰው ሰብስበን እናንተም እዚህ አቅም ያላችሁም ሰዎቹ ናቸው። ዳጎስ ያለ ነገር ስ ለመገድ ሆነ ያ አይኖ ፊራ እንደዚህ አይነት ልብ እንዳለ አውቃል። አዛውንት ለሌሎች በራስህም ተነስተ ጠዋት ተነስተ የምታደረግነ ቴዲም ጥሩ ልብ እንዳለ አውቃለሁ። ሆኒም ከልባችን መሻት ከፍላጎታችን ሰብሰብ አድርገን ከሰውም ከምንም አድርገን ከራሳችን ቴልፍ መድርገን ዘጭ ያለ ነገር እንላክላቸው። መቶ ሚሊዮን ላይ ሞላ ይችላል፣ ግን ዘጭ ያለ ነገር እኔ በግሌ እኔ እንደዚህም ተናግሬ አላውቅም። ግን እኔ የሚያዋዛ ሰው እንዳሉ እንኩኝ በዙሪያ የሚያውቁኝ ሰዎች አካሉ ማድረገውን ነገር ማድረግ አሉ። ሰዎችን ስረዳ ወይም ደሞ አቅሜ በፈቀደው መጠን ምንም የምንጠራራበት ነገር ወይም ደግሞ እንደዚህ ነው ብዬ በሚሊዮን ዶላሮች አስገባለሁ ምናምን ምናምን አለ ግን ይህን ቻሌንጅ ግን ደስ እያለ ደስ እያለ እንደዚህ ፐብሊክ ላይ መጥቶ መጀመሪያም ስቀበለው ለመልካም ነው የትኛውን ቻሌንጅ ነው የምትለው አሁን እያወራነ ነው ለመ ለመ ለመከለስ ምን አድርግ ትለዋለህ ዮኒ ቶሮንቶ እንግዲህ ያው ምናልባት እሱ የሚለው ነገር ይኖራል። እሱ ውሳኔው ምን ላይ እንደሆነ አላውቅም። ከቻሌንጁ ጋር ስቲልስቲክ አድርጎ ከሆነ ከሁለት አንዳችን ብናስገባም ያው እሱ አይሆነም ስላለ ያን ነገር ማወቅ አለ። አሁን ግን ወደ እንትኑ ስንመጣ፣ ወደ መጨረሻው ስንመጣ፣ ኮንክሉዥን ቀደም ሲል እንዳልኩት ነው። በቃ እናንተ በምትሉት ምንድን ነው የምናደርገው? ቤት ከፍተን በተለያዩ መንገዶች ቃል የገቡ ሰዎች አሉ። ይህንን ታርጌት አድርገው ይህን ተመርኮዘ ወደ ስንት ነው የሚሆነው? ወደ ዘጠኝ ሚሊዮን ብር ነው፣ ወደ መቶ አስር ሚሊዮን ብር ነው። ያ እንኳን ባይሆን ያ እንኳን ባይሆን፣ በዚህ አጋጣሚ ለመቄዶንያ የሆነ ነገር እናድርግ ካላችሁኝ፣ እኔ ፈቃደኝነት እንገልጻለሁ። እኔ ሬዲ ነኝ ነው እያልኩ ያለሁት። ይሄ ጥሩ ነው፣ መጨረሻ ላይ መታል ወደዛ እንድናመራ ስለምፈልግ ነው። ቢኮዝ ኳሽ ያደረግነውን ነገር ከዛ ውስጥ ቅሬታ አካል እያወጣን አንጠቀምም። በአዲስ ግን ጠንከር ያለ ነገር ቢኮዝ ስሙን አንስተን እንደዛ ማንሳታችን ብቻ ሳይሆን እንዲሁም ደግሞ ጥሩም ነው ለእኛም፣ ሴሌብሬት እናደርጋለን። የፍቅራችን የሰላም መመላ ስሜት ነው። አጋጣሚውን ተጠቅመን መርዳት፣ አጋጣሚውን ተጠቅመን እንደዚህ አይነት በጎ አድራጊ ድርጅትን መርዳት ትልቅ ነገር ስለሆነ ይህንን ኦፖርቹኒቲ ተጠቅመን እናደርጋለን የሚለውን ነገር ወደዛ እንድንሄድ ስለምፈልግ ነው። የጠብ እና የክርክር ቅሬታ ካልሆነች ወደዚህ እንዳይሻገሩብን በ ዮኒ የምትጨምረው ነገር አለ እኔ የምለው በቃ አንዴ ሰላም ልበል ሰው ከዛ በፊት አፄ ዘርዓያቆብ ኮፍያዬን አውልቄ ሰላም ብያለሁ ለእኔ ስለ ኮፍያ የተወለቀለን በነገር ላይ አፄ ዘርዓያቆብ መቶ ለአንተ ሀቅነትን የመሰከረው ቴዲ አዋሳ የተባለው

እየሰማ አንድ ነገር የመጨረሻ ልበል እና ጋር መሄድ አለብኝ። በቃ ይህንን ነገር ትስላልን፣ ቢኮዝ ብዙ ሰዎች ደግሞ ር ኢንትረስትድ ሰፖርት ማድረግ ስለሚፈልጉ ሰብሰብ ብለን የተሻለ ነገር ለማድረግ እርግጠኛ ነኝ። እዚህ ያላችሁ ፈቃደኛ የሆናችሁ ከኛ ጎን ሆናችሁ እናግዛለን ያላችሁ ያው እገዛችሁ ስቲል እንዳለ ሆኖ ተጋግዘን ዊክንዱ በትልቁ እንትን ማድረግ እንችላለን። እሽ ዮኒ ከመውጣቱ በፊት አንድ አንድ ደቂቃ አሁን ማለት በፊራማው ቻሌንጆች ቻሌንጅ ተጠልሮ ቢሆን አሪፍ ነበር። ምክንያቱም ብዙ ሰዎች እንደምን የሚታይ ነገር ስላልሆነ ያነሳችሁ ድርጅት ውስጥ ብዙ ሰው ይረዳ ሰዋል። እነዛ ችግረኞች በቀጥታም በተዘዋዋሪ በስልክም በተለያየ ነገር ይሰማል። ስልክ የሚጠቀሙ ካሉ ማለት ነው። ብዙ ሰው ስለሰማው ቻሌንጁ እንኳን መሆን ካልቻለ፣ እንደኔ እንደኔ ውጭ ላለውም ዲያስፖራ ጥሩ ስም ስለማይሆን የመቀዶኒያ ተወካዮች ካሉ ላይቭ እንኳን ተዘጋጅቶ ቢሆን ፊራኦል፣ ቴዲ እና ዮኒ ከነ ግሩፓቸው ከነ ደጋፊያቸው ተገኝተው ሌሎች ሰዎችን በዛ ሞራል ገንዘቡ ቢሰበሰብ መልቀም ነው ያስባል። አጭሩ አማርኛ ማለት ነው። የሚወከሉ ካሉ ከመቀዶኒያ ወጥተው ዝም ብሎ ግን ቃል ተገብቶ እንደ ፍንጠ ደርጎ ከታለፈ ነገም ጥሩ ስማይ ነው ብዬ ስለማስማ ዘሬታ ይህን ለማለት ተመሳሳይ ነገር ነው። እንደውም ያሰብነው እኛ በቃ በደንብ በተጠናከረ ሁኔታ እንትን አድርገን ደህና ነገር ሲሰብሰብ አድርገን ሊሚት ሴት ብናደርግ እና አይ ዶንት ኖው ምን ያህል ማድረግ እንደምንችላለን ግን ግን ጠንከር ያለ ገንዘብ መሰብሰብ እንችላለን። በትንሹ ትንሹ አስር ሚሊዮን ያህል መሰብሰብ እንችላለን ብዬ ተስፋ አደርጋለሁ። እንደዛ ማድረግ የምንችል ቢሆን ሰብሰብ አድርገን ለአስር ሚሊዮን ማ አትልፋ እንዳትለኝ ፊራ። ጸሎት ላይ አንዷ ሴትዮ የሁለት መቶ ብር ጸሎት ትጸልያለች ተንበርክቃ እና ከጎኗ ሀብታም ሰውዬ ተንበርክቆ ጌታ፣ የቤት ኪራይ ሁለት መቶ ብር ጎደለኝ፣ ስትል በእናትሽ ኔትወርክ አታጨናንቂ ብለው አውጥቶ ሁለት መቶ ገጫት ይባላል። እና ለዚህ ብላችሁ ኔትወርክ አታጨናንቁ እንደማትሉን ተስፋ እናደርጋለን። ግን ሰብሰብ ብለን ዳጎስ ያለ ነገር እንላክ። ስማቸውም ስለተጠራ ጥሩም ነገር ስለሆነ በዚህ ብ ሴሌብሬት እናድርግ ነው ብላችሁ። ግን እኔ በተመካታሚ መናገር በፈለገው ምንድን ነው ቻሌንጁን የሰጠሁት እኔ ነኝ እና የጠራሁት ተቋም ለኢትዮጵያ ምሳሌ ሊሆን የሚችል ግንባር ቀደም የሆነ ብዙ አረጋውያንን የያዘ ዝም ብዬ አደለም የጠራሁት አሁነስ ዲ ማለት ምክንያቱም ትልቅ ዋጋ መስዋዕትነት የተከፈለበት ቀይ መስመር፣ ለኢትዮጵያውያን ሁሉ ቀይ መስመር የሆነ ሁሉም ኢትዮጵያዊ ተረባርቦ ሲታገዝ የነበረና ሊረዳ የሚገባው ተቋም ዝም ብሎ ዝም ብሎ የሆኑ የሰፈር ስብስብ ተቋም አደለም የጠራው የኢትዮጵያዊ ምሳሌ በሀገር በቀል የሆነ ኤንጂኦ ብዙ ጊዜ እርዳታ የሚታወቀው የውጭ ተቋም እንደ ወርልድ ቪዥን ኤንጂኦ ምናምን፣ ይሄ ደግሞ በሀገር ልጅ በሀገር ሰው የተመሰረተ ትልቅ ተቋም ስለሆነ ለጫዋታ፣ ወይ ደግሞ ለድራማ፣ ወይ ደግሞ እንዲሁ ለመቋቋም አለ። ስለዚህ አሁን እናንተ መቻለኙ ላይ አስገባ አስገባ መባባልም አልነበረበትም። ግህል መሆን ያለበት እናንተ ወደ ውሳኔ መታቸዋል። ሰው እየተጨመረ የምንመጣው እዚህ ማደሬ ነው ከሆነ። ስለዚህ ምንድን ነው? እኔ መኪና ውስጥ ነው ያለው ቅዝቃዜ፣ ቅዝቃዜ ቦታው በረዶ ቦታ ስለሆነ ቅዝቃዜ ነው። ስለዚህ እናንተ እኔ ቻሌንጁን አቅልቤ ነበር ቻሌንጁ ስለሆነ እኔ አካውንት ወስጃለሁ በእኔ ምናምን የእዛ ሰዎች እዚህ አሜሪካ የምትኖር የነበረች የሚክያ ተወካይ ባለፈው ጊዜ በስልክ ተነጋግረን ተገናኝተን ስለነበረ እንደዚህ ዓይነት አሰራር ስላለ አሁን ማንም ማንም የሆነ እኔን እውቅ እንድታረጉኝ ምናምን የሆነ ፕራውን ያለ ቻሌንጅ ተናግረዋቸው ምናምን እንዲባል ሳይሆን ያ ተቋም መረዳ ስላለ ያ ተቋም ፎከስ መደረግ ስላለበት ፊቴ ያዞርኩትና የሁለትን ለማለት አይደለም። ስለዚህ ወንድሞቻችን ሌሎችም አሁን ዮኒ እንዳለው ከሆነ ሰብሰብ ብለን ልንሰጥ ነበር ነው ያለው። እንግዲህ ሰብሰብ ብሎ ሊሰጡ የነበሩ ሰዎች አሁን ጨምሮ ሰብሰብ ብሎ ሁላችሁንም ሰላም ብያለሁ ስለታረቃችሁ ሰላም ስለሰፈነ ደስ ይላል በጣም መቄዶንያን በተመለከተ ግን በጣም ብታግዙት ደስ የሚለኝ ድርጅት ነው ከዚህ በፊት ሰይፉ ባደረገው የእንትን ጥሪ መሰረት ማለት ነው ቲክታክ ላይ ብዙ እንቅስቃሴ አልነበረም። ሶስት ቀን አራት ቀን ተቀምጬ የነበረ እና ምንም አይነት እንቅስቃሴ አልነበረም። ማለት ዩ በጣም ብዙ ሰው የሚንቀሳቀስበት የመቄዶንያ ቲክቶክ መንደር ግን ቀዝቀዝ ያለ ነበረና ይሄ የወንድሞቻችን ግጭት ግጭት ልበለው እንግዲህ ለመልካም ነገር ሪዛልቱ ሆኖ ለመቄዶኒያ ቻሌንጅ ስላመጣችሁ የእውነት በጣም ነው ደስ ያለኝ። በዚህ አጋጣሚ የቴክታክ መንደር መቄዶኒያን ቢያግዝ ጥሩ አጋጣሚ ይፈጥራል ብዬ ስለማስብ እንደኔ መቄዶኒያ ቻሪቲ ሆምስ የሚል ቀጥታ እንደ ጎፈንድ የሚያገለግል አካውንት አላቸው። ቀጥታ እያሳያችሁ ማስገባት የምችሉበት መንገድ አለ፣ እንደ መቄዶኒያ አይነት ማለት ነው። ስለዚህ በዛ መንገድ ማገዝ እንችላለን። ይሄ ጥሩ ሀሳብ ነው፣ እኔ የምደግፈው ሀሳብ ስለሆነ ነው የገባውት። ሙሉ ላይቡኑን በትክክል ተከታትየው ነበረ። ሰላም ስለተፈጠረ ደስ ብሎኛል። እርቁን በመልካም ነገር ስለጨረሳችሁት፣ ይህ መልካም ሀሳቡን በተግባር አውሉትና እኛ የምንደሰት መቄዶኒያዎችም ደስ ይበላቸው ነው የምለው። አመሰግናለሁ ወንድሞቼ። ቴንኪዩ መማራ እዛም ላይ እንደምናይሽ ተስፋ እናደርጋለን። አይ ኖ ኖ ብዙ ጊዜ ሞክራለች አሉዋሽምን መልካምያ፣ በተለይ መቄዶንያ ላይ ብዙ ሰው እንደ ኢቢኤስ አልተሳተፈም። እንደ ሰይፉ ፋንታውን መማር መታ እሷን ጠይቀዋት እኔም ደግሞ እንደማይሳተፉ ስለማቅ ብዙም አልመጣም። ኢቭን እኔን ሁላ ጠይቃ ነበር፣ ሳይሆን ብዙ ሰው የለም እና በቃ ዝም ብሎ ጉንጭ ማልፋት ሆነብኝና አልዋሽ መማረሻ ጋር ማለት ነው። እና የዛኔ ግን እንዳልኩ ኢቤስ ተደረገ ቲክታክ ላይም እንደዛ መስሏቸዋል። እና ዲፍረንት ባ ስትሞክር እዚህ ኩላሊቱ ለፈነዳ ላበጣ፣ ለቆሰለ እንጂ መቅዶኒያ እንደዚህ ይደረጋል ሲባል ብዙም አቴንሽን አልሰጡም። ያም ይመስለኛል ኤኒወይስ ወደ ኤርሚሻ ተሳፉንስሆነ የማህበር ዮኒ ከይቅርታ ጋር ማህበር የሚል እርዳታ ውስጥ አልገባም። ለምን ስሜ ያምር እንዳልኳቸው ነው። ቅድም እንኳን ወተታቸው እንደፍቼ እንዲሁም ስም ያምር ማለች ድመት እንደለው የማህበር እርዳታ ውስጥ ኔቨር ኢንቮልቭም አላረግም፣ መግባትም አልፈልግም። ራሴ የቻልኩትን መስጠት ያለብኝን ነገር ምክንያቱም ከእነሱ ጋር ተነጋግሬ በስልክ ምናምን ተነጋግሬ ስላለው እኔ የምፈልገውን ነገር አድርጋለሁ። ይህ ማህበር ግን ውስጥ ኢንቮልቭ አድርጌ እንዲ ነው እንዲ ነው ማለት አልፈልግም። እኔ ውስጥ አሁን እኔ የምትሉት ነገር የለም። በዚህ ጨርሳችኋል ይመስለኛል ስለዚህ እናዘጋጃለን። የዛን ቀን አንተም ኦልሬዲ አድርገህም ከሆነ ወይም ደግሞ ባይዘን የምታደርግ ከሆነ በአካውንታቸው አስገብቼላቸዋለሁ፣ ይሄን ያህል ብለህ አንተም ብታሳውቀን ያበረታታና ነው። እኛም ለወደፊት እኔ ቻሌንጁ እንትን ብያለሁ፣ የቻሌንጁ ታትፍ። ስለዚህ እናንተ የፈለጋችሁትን አስገቡ። እኔ ለሚዲያ ፍጆታ ኤና ክላስ አስገብቻል ና ክላስ ገብቻል። ምክንያቱም የኔ ኤና ክላስ አስገባለሁ። ጉራን ያስገባው ለገጽታ ግንባታን ያስገባው ምንድን ያስገባው ስለሚባል እኔ ራሱ እነሱን ፍራውን ስንት አስገባላችሁ ብላችሁ እነሱ ከነገሯችሁ ይንገሯችሁ። እኔ ግን እዚህ ጋር መጥቼ ክል አስገባዋለሁ። ምክንያቱም ሳክስ ነው፣ ሳክሳም ነው፣ ውሸታም ነው፣ እንደዚህ ነው የሚባል ስለዚህ፣ ይሄንን ነው የምለው። አመሰግናለሁ ብላችሁ ወዳችኋል። አጼ ዘራያቆብ በድጋሚ ሰላም ነው ያለው ዳ አዘራ ያቆብ ያማረሳቸው ወዳጆች ናቸው። የክፉ ቀን በጣም ለእውነት የቆሙ እነ በ1100 ሰፊት ዮዳ በረዳ ፓስተር ነው ወይስ ልጉስ ዮዳ እውነተኛ ሰው ለሀቅ ቆመ ሰው ነው። እንደዚሁም አዘራ ያቆብ እውነተኛ ለሀቅ ቆመና ትክክለኛ ሰዎች ናቸው። ሞታ ቀራኒ በጣም ትክክለኛ

ስለዚህ ዮኒ ማን ሙሌ በጣም ማለት ትክክለኛ እንትኖች ናቸው። ስለዚህ አፍ ጉባኤው እንደውም ደግሞ የምክር ቤቱ መሪ አቶ ቴዲ አስገብተው አወያይተዋል። ስለዚህ እርስዎም ደግሞ ክብር ይገባዋል። እናመሰግናለን በመካከላችን ለተፈጠረው ንግግር አለመግባባት እኔም ደግሞ ያልተገባ አይነት ባህሪ ስላሳየው ህዝቡን ህዝብ የሚያገኝ በጨዋነት እና በዝምተኝነት የእግዚአብሔር ቃል በመናገር በዝማሬ ነው የሚያገኝ። በእርዳታ እና በእርዳታ ላያገኝ ይችላል። ስረዳ ልታይም እንደተባለው እንግዲህ አትረዳም ነው የሚባለው። ስለዚህ እርዳታው ይቀር፣ ግን በመልካም ስነ ምግባር እና በጥሩ ስብዕና ነው የሚያገኝ። ስለዚህ በጣም በጣም ከልብ ሁላችሁን ያስቀየምባችሁ በጣም ይቅርታ ጠይቃለሁ። ሶሻል ሚዲያው ላይ ትቼ ሄጄ የነበረ ድጋሚ መጣሁት የነበረው ሰጣ ገባ አልቆም ስላለ ማለት ነው። ቴዲ መጀመሪያ በነበረው በነበረኝ ልብ ነው። አሁንም ለአንተ ያለኝ አመለካከት የተቀየረ ነገር የለው። የቃላት መገራገጭ ሆነ፣ ይሄ ደግሞ ሂስ እና ግለሂስ የሚባላል ግምገማዎች ምናልባት አንተ አልፈበት ሊሆን ስለሚችል ይሄ እንደ ግምገማ ውሰደው።

ስለዚህ በጣም ወዳችኋለሁ፣ በጣም አመሰግናለሁ። ካሜራ ኦፍ አደርጋለሁ። ዲስኮኔክት ሊሆን ይችላል። የመኪና ዋይፋይ ነው የተጠቀሙት የነበረው ምናልባት ከሥሮዬ ልመጣ እችላለሁ የምትፈልጉኝ ነገር

ነጥብነት በእንድትል ተደረገ እንትል ምትሉ ና አንዳንድ ጊዜ ተወያዮች እኔጋብታችሁ ልኮ ልናት የደገፉ ሰዎች እንደሆ፣ ይሄ የሚያሳየው ዲሞክራሲ መስጠት የሚያሳዩ ለተወያዮች የተለያዩ ሀሳቦችን መስማት ይህን የሚያሳዩ ለምሳሌ ፍራውል በነበረው ኬስ መጣ ከፍራውል አጌንስት የነበሩ ሰዎች አሉ። ፍራውልን ደግሞ የደገፉ ሰዎች አሉ። ሁለቱም እዛው ነበረ፣ አንድ መድረክ ላይ ነው የነበሩት። ይሄ መለመዳ ነበር። ስንጠቀልለው በአጠቃላይ በነበረው ሁኔታ ሰላማዊ ውይይቶች በመከባበር ላይ የተመሰረተ ውይይቶች ማድረግ እንዳለበት ተረድቻለሁ። ይህም መቀጠል አለበት የሚል ተደጋጋሚ አንሁ መሰባሰብ እንደዚህ በቀጥታ ማስገባት የሆነ ነገር ወስን እንለያየ የሚል እምነት አለኝ። ይህን ነው። ለማለት የፈለጉት ይህ እንደሪዘልት ወንድ ነው። በተደጋጋሚ ስለተነሳ ህዝቡ ይህን ነገር ስለሚጠብቅ ባቸን ነገር ማስተማት አለብን የሚል ስለነበረን ቆይታ ከልብ ከልብ ነው የማመሰግነው።